ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መስከረም 28 ወይም ኦክቶበር 8 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እየጠየቀን ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር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 እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው 168 ብር ከ3 ሳንቲም ገዝቶ 171 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 164 ብር ከ17 ሳንቲም ገዝቶ 167 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 207 ብር ከ77 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 178 ብር ከ54 ሳንቲም ገዝቶ 182 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 172 ብር ከ37 ሳንቲም ተገዝቶ 175 ብር ከ81 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 119 ብር ከ35 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው 104 ብር ከ09 ሳንቲም ገዝቶ 106 ብር ከ17 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ66 ሳንቲም ተገዝቶ 100 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 109 ብር ከ23 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 93 ብር ከ84 ሳንቲም ገዝቶ 95 ብር ከ72 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 90 ብር ከ66 ሳንቲም ተገዝቶ 92 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 23 ብር ከ42 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 19 ብር ከ96 ሳንቲም ገዝቶ 20 ብር ከ36 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ32 ሳንቲም ገዝቶ 19 ብር ከ70 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 223 ብር 06 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 193 ብር 74 ሳንቲም ገ 61 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 543 ብር ከ94 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ 464 ብር ከ54 ሳንቲም ገዝቶ 473 ብር ከ83 ሳንቲም እየተሸጠ ነው። በንግድ ባንክ 449 ብር ከ93 ሳንቲም ገዝቶ 458 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 45 ብር ከ35 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ71 ሳንቲም ገዝቶ 44 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 38 ብር ከ15 ሳንቲም ተገዝቶ 38 ብር ከ92 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገቢያ 44 ብር ከ40 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ37 ሳንቲም ተገዝቶ 38 ብር ከ11 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 433 ብር ከ01 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 234 ብር ከ75 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 441 ብር ከ61 ሳንቲም ሲመነዘር፣ አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ98 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስላል። እንደተመለከታችሁ ስማ እስከመጨረሻው ስለተከታተላችሁን እያመሰገንን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ የሆኑን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያለን በዚያ በቃን። መልካም ጊዜ መልካም ቀን።